በአገው ግምጃ ቤት የመጀመሪያ ደረጃ ሆስፒታል አገልግሎት ሲያገኙ ያገኘ ናቸው ኃይላዬ አምሳልና ደረጀ በሪሁን። ሆስፒታሉ ባለፉት ዓመታት በተለይም የባለሙያና የግብአት አቅርቦት ችግር በስፋት የነበረበት ተቋም በመሆኑ ይቸገሩ እንደነበር አውስተው አሁን ላይ ግን ይህ ችግር ተቀርፎ ቀልጣፋ አገልግሎት እያገኙ እንደሆነ ያነሳሉ። ይሄ ሆስፒታል በተለይ ሁለት ወረዳዎችን አካቶ የያዘ አየጓጉሳንም አንከሻንም በሙሉ የያዘ ስለሆነ አሁን ከብዙ እንግልቶች ህብረተሰቡ ቀርቷል። ከጤና ጣቢያ ሪፈር አስጽፎ ይመጣል፣ እዚሁ አገልግሎት እያገኘ ነው። በተለይ ሪፈር ወደ እንጅባራ ከዚህ በፊት ዳንግላ፣ ባህርዳር ነበር በብዛት የነበረ። አሁን ወሊድም በኦፕሬሽን እዚህ እያስወለዱ ነው ያሉ። ጥሩ አገልግሎት እየሰጡ ናቸው። አሁን ላይ ያው በቦርድ ጭምር እየተገመገመ ነው ሚል በህብረተሰብ ራሱ ይፋ እያደረጉ ነው ያለ። አገልግሎት እየሰጣታቸው ነው። ቀልጣፋ አገልግሎት አሰጣቶች አሉ። ከሰራተኛው ከካርድ ክፍል ጀምሮ እስከ መድኃኒት ቤት እስከ ተለያየ ነገር ሁሉ በጣም አቀራረባቸውና የሰውን አቀባበላቸው በጣም ጥሩ ነው። ሆስፒታሉ ያሉበትን ችግሮች በመፍታት ሰፊ ስራ መስራቱንና የሰው ኃይልና የሕክምና ግብዓት በማሟላቱ ማህበረሰቡ የተሟላ የሕክምና አገልግሎት እንዲያገኝ አስችሏል። ይሁን እንጂ አሁንም ሆስፒታሉ የመብራትና የውሃ ችግር እየፈተነው ይገኛል። ችግሩን በጊዜያዊነት ለማቃለል በግቢው ውስጥ የውሃ ጉድጓድ በማስቆፈርና በጄኔሬተር በመጠቀም አገልግሎት እየሰጠ መሆኑ ተጠቁሟል። ከዚህ በፊት ያልነበሩ ማሽኖችን ክልሎች ጋር ዞኖች ጋር በመነጋገር ወደ ሶስት ማሽን ማግኘት እንችላለን። ሌላው መድኃኒት አቅርቦት ጋር ተያይዞ ከዚህ በፊት ሁሉ ሰው የጤና መድን ይዞ ደብተር ይዞ ውጭ ላይ ነበረ። በወጪም በተለያዩ በጉልበትም እንግልት ላይ የነበሩ አሁን በተቻለ መጠን ወደ ዘጠና ፐርሰንት የሚሆን መድኃኒት ከውስጥ ነው እያገኙ ያሉና ለስፔሻሊስት ሐኪሞች ተብሎም ሪፈር ብዙ ጊዜ ሲላክ ነበረ። አሁን ግን እኛ ወደ ዋና ዋና የተብለው አራት ስፔሻሊስት ሐኪሞችን ማስመደብ ችለናል በዚህ አገው ግምጃ ቤት ሆስፒታል ላይ። ስለዚህ አገልግሎት መስጠት የላቦራቶሪ ግባቶችን ማሟላት ላይ ብዙ ተካሂዷል። ያው የሚቀሩት የተወሰኑ ቢኖርም እነዚህንም ለማሟላት ጥረት እያደረግን ያለን መድን አገልግሎት ዙሪያ ወደ 85 ፐርሰንት የሚሆን ማህበረሰብ የጤና መድን አገልግሎት ተጠቃሚ ነው። እንደ እኛ ሆስፒታል እነዚያም ያው ደፍተር ይዞ መጥቶ ሰው ከውጭ እንዳይገዛ ለመድረግ የተካሄደው መድኃኒት የማሟላት የሆስፒታሉ አገልግሎት አሰጣጥ ከጊዜ ወደ ጊዜ መሻሻሎች እያሳየ ሲሆን አንድ ብቻ የሕክምና ስፔሻሊስት የነበረው ሆስፒታሉ አሁን ላይ አራት ዋና ዋና ስፔሻሊስቶች በመኖራቸው ምክንያት አላስፈላጊ ሪፈሮችን በማስቀረት ችግሮችን አቃሏል። የሕክምና ቁሳቁሶችና የመድኃኒት አቅርቦትን በማሻሻሉ ቀልጣፋ አገልግሎት በመስጠት የታካሚውን እርካታ ከማሳደግም ባለፈ የእናቶችና የሕፃናትን ሞት መቀነስ ተችሏል። ሰማንያ ዘጠኝ እስከ ዘጠና አንድ ፐርሰንት ነው። እኛ ጋር ሁሌ በየወሩ ይቀርባል ና ሪፖርቱንም ግምጋማም እየተደረገ ነው። የተወሰኑ ግባቶች ውስጥ ላይ መቶ ፐርሰንት መድረስ አልቻልንም። እነዚህንም እንግዲህ ጥራት እያደረግ ነው ለማሟላት በተቻለ መጠን እዚህ ጋር ሁሉን መቶ ፐርሰንት ተሞልቶ እንዲያገኙ እየጥቅያና ያለው ስራ አገልግሎት ያሰጠቱ ጥሩ እንደሆነ ነው የሚገልጸው። በሆስፒታሉ የነበሩ ችግሮችን ለመፍታት በርካታ የሪፎርም ስራዎች መከናወናቸውንና የህክምና ማሽኖች መድኃኒቶችና የባለሙያዎች እጥረት እንዲፈቱ መደረጉ የአገልግሎት አሰጣጡ እየተሻሻለ እንዲመጣ አድርገዋል ያሉት ደግሞ የዞኑ ጤና መምሪያ ኃላፊ ናቸው። አሁን ባለው ሁኔታ ሆስፒታሉ የአገልግሎት አሰጣጡ በጣም በተሻለ ሁኔታ የመጣበት ሁኔታ ነው ያለው አንዳንድ ሰርቪሶችም በማኔጅመንት ችግር ተቋርጠው የነበሩ ለምሳሌ ከኤክስሬ ጋር ተያይዘው የነበሩ መቋረጦች ነበሩ። እሱን በመነጋገር ከሚመለከተው አካል ጋራ ከጤና ቢሮ ጋር በመነጋገር እንዲገባ በማድረግ አላስፈላጊ የሆኑ ሪፈሮችም እንዲቆሙ ለማድረግ ጥረት አድርገናል። የኤክስሬ ብቻ ሳይሆን ሌሎች ሰርቪሶችንም እንዲያድጉ ከፍተኛ የሆነ ክትትል እያደረግን ያለ ነው። በዛ ልክም ለውጥ እየመጣ እያየንበት ሁኔታ ነው ያለው ሌላኛው ምናልባት ለሪፈራ ምክንያት የሚሆነው ሲኒየር ሐኪሞች አለመኖር ነበር ችግሩ። ይህንንም ከጤና ቢሮ ጋር በመነጋገር ሲኒየር ሐኪሞች እንዲመደቡም በማድረግ አሁን ላይ ያለው የሆስፒታሉ አጠቃላይ አገልግሎት አሰጣጥ እየተሻለ እንደሆነ ማየት ችለናል። ከዚህ ባለፈም ባለሙያዎች ህብረተሰቡን በትጋት እያገለገሉ እንደሚገኙ የገለጹት ኃላፊው በዚህም ከፍተኛ መሻሻል መጥቷል።